ስኳር ህፃ ልጅ ሚዛን አልመሰለኝም። ስትወለድ በጣም ቢግ ብናት አምስት ኪሎ ነበረች በጣም እና ከሆነ ጊዜ በኋላ ግን ሰውነቷ እየቀነሰ እየቀነሰ ሲመጣ ግን ብዙም ትኩረት አልሰጠትም። ምግብም ስለምታስቸግር በወቅቱ በዛ ሰዓት ላይ ይሄ ነገር ሲከሰት ስኳር ማዕከል እንኳን ሲያስመዘግቧት ጊዜ የባለቤቴ እህቶች ናቸው። በጣም በወቅቱ ተሰማኝ ማለት እንዴት ቀጥታ ወደ ማህበር ማህበርተኛ ያደረጓት ልጅ እንዴት ብዬ በቃ የሆነ እንደሌላ ነገር ነው አድርጌ የቆጠርኩት። ልጆች ላይ ትልቅ ተጽዕኖ ያደርሳል። ታማሚዋ ልጅሽ ተሻላት ወይ እና ምናም ሰው ሲልክ አንዳንዴ ግራ ይገባሃል። ኖርማሊ ልጅሽ ከጤናማው ጋር ምንም የተለየ ነገር የጎደላት ነገር የለም። በተፈጥሮ ኢንሱሊን ማነስ ቆሽት አለማምረት ነው ታይፕ ዋን ላይ ቆሽ ካላመረተች ደግሞ ያው በውጪው ኢንሱሊን ይሰጣቸዋል። በቃ እየኖሩ ነው። የአኗኗር ዘይቤን ማስተካከል ነው ብዬ የምገምተው። አንዳንድ ሰው ያው በተለምዶ እንደ ህመም የሆነ ከሆነ ነገር ጋር አንተ ጥሩ ሰው ሳትሆን ለአንተ የተሰጠ በቃ ከአንተ የሆነ በቃ እሷ እንዲህ ስለሆነች ይሄን ሰጣት ብለው የሚያስቡ ማህበረሰብ አለ። ውሃ ውሃ ትላለች ያ ሁሉ እስኪከሰ ድረስ እኔ ስኳር ነው ብዬ ምንም ምንም ባይምሮ የለም። ውሃ ትጠጣለች፣ እኛ ስንከለክላት ሁሉ በቃ እየተደበቀች ትጠጣለች። ያው ሹንግት ካለማቋረጥ ነው ያው እኔ ምንም ምልክቱ ምንም ምንም የለኝም። ተነስተን ሐኪም ጋር ይዣት ስሄድ 580 ነበር በወቅቱ ስኳሯ። ስኳሯ 580 ሆኗል ሲለኝ እንኳን ምንም አልመሰለኝም። ለምን ስለ ስኳር ግንዛቤ የለኝም፣ ስንት ላይ መጥፎ፣ ስንት ላይ ኖርማል አላውቅም። 580 ሰአና አይ ያው ስኳር ታማሚ ናት ሲለኝ አላውቀውም። በዛን ሰዓት ወደው የስምንት ዓመት ልጅ ናት። አባቱ በቃ ቢሮ ነበር ሲነገረው ውይ አለቀሰ። ሲበር የመጣውና ርስ ምናምን እንጃ ወደኋላ መመለስ ይከብደኛል። ነፍሰ ጡር ነበርኩኝ። ማሰብ ትንሽ ይከብደኛል። እኛም ባለሙያው ግንዛቤ ጉለት፣ ሽንቴ የመጣ ምናምን ስትለን ብዙ ትኩረት ሳንሰጣት ትንሽ እንትና ብለናታል። ውሃ እየከለከልናት ውሃ ስለምጠጭ ነው እያል በጣም ትንሽ እሱን ሳስበው እንትን ብለናታል እና እሱ ከባድ ነው። ወላጆች ለልጆቻቸው እስካላስመረመሩ ድረስ፣ ልጆቻቸውን ቼክ እስካላደረጉ ድረስ በልበ ሙሉነት መናገር የለባቸውም። ሁሉም ወላጅ ልጁን ቼክ ማስደረግ አለበት። ምክንያቱም ቶሎ እኮ ልትደርስበት ይችላል የምታስተካክለው ኢንሱሊን ሳትገባ እኮ ቶሎ የሚስተካከል ነገር ይኖራል። ትምህርት ቤት ላይ ትልቅ ኃላፊነት በቃ ይሄ ኖርማል ኖርማል ነው ምክንያቱም ከዛ ትምህርት ቤት ነው እነዚህ ዶክተር ፕሮፌሰር አገር መሪ ማአት ነገር የሚሆኑት እዛ ጋ ግን ቅስማቸውን ከሰበር እዛ ጋ ግን ታማሚ ናችሁ ብለን ካልናቸው ግን ለነገ ህልማቸው እናጨልማለን ይ እኔ ልጅ በጣም ጎበዝ ናት እውነት ነው የምልህ እኔን ያቆመችኝ ያበረታችኝ አንዳንዴ ማሚ ስኳሪ ወረደ ስትለኝ በርሬ ወደ ክላሷ ስሄድ እውነት ነው የምልህ፣ ወድቃለሁ፣ ጉልበቴ አንድ የለም። እሷ ግን እንትን ነው ምትለኝ፣ ማሚ ኖርማል ነው እኮ ማን አንቺ እንዲህ ስትሆኚ ነው እንትን የምለው በቃ ብላ፣ እኔም ታበረታኛለች። አሁን በጣም ደህና ነች፣ ጎበዝ ተማሪ ናት። ዶክተር መሆን እንፈልጋ ብላለች፣ ደግሞ ትሆናለች።